ተመስጥልን ክቡራትና ክቡራን በእንግሊዝ ፕሪምየር ሊግ እጅግ ወሳኝ የሚባሉ ጨዋታዎች ዛሬና ነገ ይከናወናሉ። በአንፊልድ ሮድ እንደ ጀግና የሚታዩት አርን ስሎት ወደ መውጫው በር እየተንደረደሩ ነው ያስባላቸውን ተከታታይ ሽንፈቶች ካስተናገዱ በኋላ ወሳኝ ጨዋታ በአንፊልድ ሮድ ከአስቶን ቪላ ጋር ይጠብቃቸዋል። ወጥነት የጎደለው የኤንዞ ማሬስካ ቡድን ከስፐርስ ጋር የሚያደርጉት ጨዋታ ምናልባትም ዛሬ ከሚደረጉ ጨዋታዎች ትልቁ፣ የሳምንቱም ትልቁ ጨዋታ ሊሆን ይችላል። ስፐርስ ከቼልሲ የሌላኛው ወሳኝ ጨዋታ ነው። ያለፉትን ሶስት ጨዋታዎች አሸንፎ የተነቃቀው ማንቸስተር ዩናይትድ ወደ ኖቲንግሃም ፎረስት ያቅናል። ዩናይትድ አራተኛ ተከታታይ ድሉን አስመዝግቦ በመሪዎቹ ላይ ጫናውን ያሳድራል። ሌላ የሚታየው ጉዳይ ነው። ብሪያን ቤሞ፣ ይህ ካሜሩናዊ ኮከብ የማንቸስተር የአመቱ ምርጥ ፈራሚ እየተባለ ከወዲሁ እየተወደሰ ነው። ባለፉት ሶስት ጨዋታዎች ሶስት ጎሎችን አስቆጥሯል፣ አንድ አሲስት አድርጓል። ያም ብቻ ሳይሆን ምቤሞ የማንቸስተር ዩናይትድ አዲስ የታደሰው የማጥቃት መስመር ምልክት ተደርጎ እየተነሳ ይገኛል። ትሪቡን ስፖርት ፍቅር ልቃ ለዩትዩብ ገጽ ይህንን ካሜሮና ኮከብ ከየት ተነስቶ እየተደረሰ የሚለውን ዘርዘር አድርጎ የሰራበትን ፕሮግራም እንድትከታተሉ እንጋብዛለን። መሪዎቹ አርሰናሎች፣ መድፈኞቹ ወደ ተርፍ ሙር ያቀኑና በርንሊን ይገጥማሉ። ዛሬስ አርሰናል እንደተለመደው የራሱን የቤት ስራ ሰርቶ ከሌሎች ከባድ ጨዋታዎች ጥቅሞቹን ያስጠብቃል ወይስ የሚለውንም የምንመለከትበት ይሆናል። አርነስሎት እንግዲህ ካለፉት ሰባት ጨዋታዎች ስድስቱን ተሸንፈዋል። በካራባው ካፕ ወሳኝ የሚባሉ ተጫዋቾቻቸውን አሳርፈው በክሪስታል ፓላስ ሶስት ለባዶ ተረድተዋል። አስቶን ቪላ ዛሬ ወደ ሜዳቸው ያቅናል። ሪያል ማድሪድ እንደገና በሳምንቱ አጋማሽ ወደ ሜዳቸው ያቅናል። ማንቸስተር ሲቲን ከሜዳ ውጭ ገጥማሉ። ሁሉም ለአርነስሎት እጅግ ወሳኝ የሆኑ ጨዋታዎች ናቸው። ይህንንም የምንመለከተው ይሆናል። ማሬስካ እንግዲህ ክረምቱ የዓለም የክለቦች ሻምፒዮና ከሆነ በኋላ ቼልሲ ብዙ ተስፋ ተደርጎ ነበር፣ ግን ይሄ አምናም የታየው ቼልሲ ወጥ ያለመሆኑ ቡድን በየጊዜው የሚታመን ያለመሆኑ ምክንያት ዘጠነኛ ደረጃ ላይ በፕሪሚየር ሊጉ የደረጃ ሰንጠረዥ ደረጃ አስቀምጦታል። ወደ ስፐርስ ያቀናል። በካራባው ካፕ ከወልቭስ ጋር በነበረው ጨዋታ በጣም በከፍተኛ ሁኔታ ጠባብ በሆነ ውጤት አራት ለሶስት አሸንፎ መትረፋቸው ይታወሳል። ቼልሲ ከስፐርስ እንመለክተዋለን። በሰንደርላንድ ሜዳቸው ላይ ተሸንፈው እንደነበር ይታወቃል፣ ሁለት ለአንድ በሳምንቱ ይህንን ጨዋታ እንመለክተዋለን። ብሪያን ቤሞ እና ማንቸስተር ዩናይትድ እንላለን። እንግዲህ ቀደም ሲል እንደገለጽኩት 65 ሚሊዮን ፓውንድ እየታየ የሚጨምር 6 ሚሊዮን ፓውንድ ወደ 71 ሚሊዮን ፓውንድ አካባቢ በሚደርስ ዝውውር ከብሬንትፎርድ ሲመጣ የተወሰኑ ተቃውሞዎች ነበሩ፣ ይህን ያህል አያወጣም የሚል አሁን ያንን ሁሉ በጸጥታ እንዲደመደም አድርጓል። ካሜራና የኮከብ ማንቸስተር ዩናይትድ ተነቃቅቷል። ምናልባትም ዛሬ ካሸነፉ ወይም ደግሞ ነጥባቸውን በጥሩ ሁኔታ ከፍ ካደረጉ የማንቸስተር መመለስ በሰፊው የሚወራበት ሳምንት ሊሆን ይችላል ተብሎ ይታስባል። እንደዚሁ አርሰናል አርሰናል እንጀምራለን። አርሰናል የፕሪምየር ሊጉ መሪ ነው። በሚኬል አርቴታ ስር ይሄ አመት ዋንጫ የሚመጣበት እንደሚሆን በርካቶች ተስፋ እያደረጉ ይገኛሉ። ወደ ተርፍ ሙር ነው የሚያቀኑት መድፈኞቹ። ይሄ ሜዳ እንግዲህ ማንቸስተር ሲቲ፣ ሊቨርፑልን የመሳሰሉ ቡድኖች ተቸግረው የተመለከትንበት ነው። ያ ብቻ አይደለም። ሲጀምር ትንሽ የተፈተነው የሚመስለው በርንሊ ሊድስ ዩናይትድና ወልቭስን በተከታታይ አሸንፎ የተነቃቃ ስሜት ላይ ነው የሚገኘው። ከወራጅ ቀጠናው በአምስት ነጥብ ከፍ ብሏል። አርሰናል በመሪነት በአምስት ነጥብ ከፍ ብሏል። የተለያየ ዓላማ ይሁን እንጂ ሁለቱም በቁርጠኝነት የሚጫወቱበት ምክንያት አላቸው። ዛሬ በ12 ሰዓት አርሰናል ከበርንሌ ክሪስታል ፓላስን በኤዝብሪቼ ኢዜ በፕሪሚየር ሊግ አንድ ለባዶ አሸንፈው ሶስት ነጥባቸውን ከተጠቀሙ በኋላ የማንቸስተር ሲቲን የሊቨርፑልን መሸነፍ በትክክል የተጠቀሙበት ሳምንት ነበር፣ ያለፈው ሳምንት። አሁን ከፕሪምየር ሊጉ ካላይ በአራት ነጥብ ልዩነት ከሊቨርፑልና ከማንቸስተር ሲቲ ደግሞ በስድስትና በሰባት ነጥብ ልዩነት ቁጭ ብለዋል። እንደ በርንሞስ እንዲሁም ደግሞ ሰንደርላንድ አይነት ቡድኖች ሳይታሰብ ካናት ሆነው እየተመለከትን እንገኛለን። በርካቶች ይህ ዓመት የአርሰናል ነው እያሉ ይገኛሉ። አርሰናል በጣም ሶሊድ ዲፌንስ አለው። በጣም አስደናቂ አስደናቂ የመከላከል አቅም እንዳለው በተደጋጋሚ ጨዋታዎች እያሳየ ይገኛል። እስካሁን ሶስት ጎሎችን ብቻ ነው ያስተናገደው። አንድ ጎል በየትኛውም ሞመንት ላይ ማስቆጠር የሚችል ቡድን እየሆነ ይገኛል። ያንን ጎል ደግሞ በደንብ ዲፌንድ እያደረገ እንደሚገኝ ባለፉ ጨዋታዎች ላይ ተረድተናል። እና ሚካኤል አርቴታ እንግዲህ ወሳኝ የሚባሉ ተጫዋቾች አሁንም በጉዳት ላይ እንደሚገኙ ይታወቃል። የሳሊባ ጉዳይ ያው መጠነኛ ጉዳት እንዳለበት መረጃዎችን ባለፈው አርብ በፕሬስ ኮንፈረንስ ሲሰጥ ሚኬል አርቴታ ተናግሯል። ከዛ ውጪ ገብርኤል ጄሱስ፣ ማርቲን ኦዴጋርድ፣ ሃቨርስ፣ ማድወኬን የመሳሰሉ ተጫዋቾችን ሳይዝ ነው እንግዲህ አርስናል የትኛውንም አይነት ተጋጣሚ እያሸነፈ የሚገኘው። በእርግጥ ፕሪምየር ሊጉ ሚኬል አርቴታ እንዳለው በየጊዜው በጠንካራ ቡድኖች ፉክክር እየደመቀ ይገኛል። የትኛውም ጨዋታ ቀላል አይደለም። የተሻሉ አሰልጣኞች፣ የተሻለ ቡድን መዋቅር፣ የተሻለ የውሳኔ አሰጣጥ፣ የተሻለ ዝግጅት የትኛውም ቡድን ላይ እየታየ መጥቷል እና ማርጅኖቹ የማሸነፍ ነጥቦቹ በጣም ጥቂት ናቸው። አንድ ቡድን አንድ ቡድን የሚያሸንፍበት መጠን በጣም ጥቂት ነው የሚል ሀሳቡን ተናግሯል። እያንዳንዱ ውሳኔ ዋጋ ያስከፍላል ብሏል። እና በዛሬው ጨዋታ ላይም እንግዲህ አርሰናል በተሻለ ሁኔታ ዝግጅቱን አድርጎ ከተርፍ ሙር ሶስት ነጥብ ለመውሰድ የሚችለውን ሁሉ እንደሚያደርግ ነው እየተናገረው። በአርሰናል በኩል እንግዲህ ያው እንደሚታወቀው ሳሊባ አጠራጣሪ ነው። ማርቲኔሊ ወደ ጨዋታ ይመለሳል ተብሎ ይታሰባል። ክሪስቲያን ማስኬራ በጋብሬል ከጋብሬል ጋር ምናልባት ሪካርዶ ካላፊዮሪ በሌፍት ባክ እንደዚሁ ይገባሉ ተብሎ የሚጠበቀው ዴቪድ ራያ፣ ቲምበር፣ ማስኬራና ጋብሪኤል ከላፊዮሪ። ምናልባት የማስኬራ ጉዳይ የሳሊባን መጎዳት ተከትሎ ሊመጣ የሚችል እንደሆነ መገመት ይቻላል። ራይስ፣ ሱብሚንዲና ኢዜ ይሄ ደጋግመን እየተመለከት ነው ያለው ሚድፊልድ ነው። ሳካ ዮኮሬስ እና ትሮሳርድ በቤስት ኢለቨን ውስጥ ይገባሉ ተብሎ የሚታሰበው። በርንሌ እንግዲህ በአለፉት 18 ጨዋታዎች አርሰናልን አንድ ጊዜ ብቻ ነው ያሸነፈው። አርሰናል በ11 ያለፉ የተርፍ ሙር ጉዞዎቹ ሽንፈትን አላስተናገደም። እንግዲህ በፕሪሚየር ሊጉ ከአርሰናል ጋር በርንሌ ባደርጋቸው ጨዋታዎች ከአንድ በላይ ጎሎችንም አስቆጥሮ አያውቅም እና የአርሰናል ሴትፒስ ሪከርድ በዛሬው ጨዋታ ላይ ምናልባት በሎ ብሎክ የሚጫወት ቡድን ሊሆን እንደሚችል ግምቶችን ማስቀመጥ ይቻላል። ከ16 የሊግ ጎሎቹ አርሰናል 11ዱን በሴት ፒስ ነው ያስቆጠረው። በጣም አስደናቂ ሪከርድ ነው። ከ16 የፕሪምየር ሊግ ጎሎቹ 11ዱ በሴት በሴትፒስ ነው የተገኙት። ምናልባት ዛሬ ያንን ጎል የሚፈልግበት አጋጣሚ ሊኖር እንደሚችል ግምቶችን ማስቀመጥ ይቻላል የብሪቼ ኤዜ በ13 ጨዋታዎች በስምንት ጎሎች ላይ ኢንቮልቭ አድርጓል። ራሱን ወደ አርሰናል ተጫዋችነት በፍጥነት እያሳደገ የመጣ ኮከብ ሆኗል። እንግዲህ አርሰናል የዛሬውን ጨዋታ ለማሸነፍ ሰፊ ግምት ተሰጥቶታል። ማንቸስተር ሲቲ ከበርንሞዝ ከፕሪሚየር ሊግ ሁለተኛ ደረጃ ላይ ከሚገኘው በወቅታዊ አቋሙ ጥሩ ከሆነው ጋር በርንሞዝ ጋር ነው የሚጫወተው። ሊቨርፑል እንደዚሁ ከሌላኛው ጠንካር ጠንካራ ክለብ አስቶን ቪላ ጋር ይጫወታል። ከዚህ አንጻር አርሰናል የቤት ስራውን ሰርቶ አሸንፎ ነገሮችን ይጠብቃል የሚሉ ግምቶች አሉ። ነገር ግን እያንዳንዱ ጨዋታ ሚኬል አርቴታ እንዳለው በዘጠና ደቂቃ ውስጥ በጣም በጣም ለመገመት በሚያስቸግር ሁኔታ በተለይ በዘንድሮ ፕሪምየር ሊግ ላይ ነገሮችን እየተመለከትን እንገኛለን። ለማንኛውም 12 ሰዓት ላይ መድፈኞቹ በተርፍ ሙር በርንሊን የሚገጥሙበት ጨዋታ በጉጉት የሚጠብቀው ነው። ማንቸስተር ዩናይትድ ቀይ ሰይጣኖቹ ወደ ኖቲንግሃም ፎረስት ሜዳ ያቀናሉ። ፎረስት እንግዲህ አሰልጣኙን አሰናብቶ በሲንዳይች አማካይነት በአዲሱ አሰልጣኝ ሲንዳይች አማካይነት እየተመራ እንደሚገኝ ይታወቃል። ዩናይትድ ይህ ሳምንት ይሄ ሰሞን ለዩናይትድ የመነቃቃት ሳምንት ነው። ከፌብሩዋሪ 2024 በኋላ በጣም ምርጡን ጊዜ እያሳልፉ ይገኛሉ። ሶስት ተከታታይ ጨዋታዎችን ማሸነፍ ችለዋል። 14 ጎሎችን ከማሽዴ ስሪ በኋላ እንደገና 14 ጎሎችን ማስቆጠር ችለዋል። ከሶስተኛው ሳምንት በኋላ ዩናይትድ በዩናይትድ ልክ ጎሎችን ያገባ ቡድን የለም ማለት አይቻልም። እንግዲህ ከአርሰናል ቀጥሎም እንግዲህ 15 ነጥቦችን በመሰብሰብ በጥሩ ደረጃ ላይ ይገኛሉ ማለት ነው። በጠቀስነው ፔሪድ ውስጥ ከአርሰናል ቀጥሎ ብዙ ነጥቦችን የሰበሰበው ማንቸስተር ዩናይትድ ነው። ብሪያን ቤሞ ሶስት ጎሎችን አስቆጥሯል፣ አንድ አሲስት አድርጓል። ባለፉት ሶስት ጨዋታዎቹ ዩናይትድ በተለይ ሆኑ በተለየ ሁኔታ የማጥቃቱ የመቀየሩ ምክንያት ከሆኑ ተጫዋቾች መካከል አንዱ እሱ ነው። ሌላኛው ፈራሚ ማቲያስ ኩኛ በመጨረሻ ጎል ማስቆጠር ችሏል። በ2023 በኋላ ከቦክስ ውጭ ብዙ ጎሎችን በማስቆጠር ቀዳሚው ተጫዋች ነው። በመጨረሻም ዩናይትድ እንደዚሁ ብራይተንን ባሸነፈበት ጨዋታ ከቦክስ ውጭ ግሩም ጎል በማስቆርጠር በመጨረሻ የዩናይትድ የጎል አካውንቱን መክፈቱ ይታወቃል። በሰባት የጎል ሂደቶች ላይ ግን ተሳታፊ ነበር ባለፉት አራት ጨዋታዎች ላይ ። ስለዚህ ባለፉት አራት ከወራጅ ቡድኖች ጋር በሚደረጉ ጨዋታዎች ላይ በሰባት የጎል ኢንቮልቭመንቶች ነበሩት። እንግዲህ ይሄ ቡድን ማንቸስተር ዩናይትድ በከፍተኛ ሁኔታ እየተነቃቃ ነው ማለት እንችላለን። ሩበን አሞሪም ከጥቂት ሳምንታት በፊት ከጥቂት ጨዋታዎች በፊት ሲወራባቸው የነበረውን የመሰናበት ጉዳይ ደምድመው፣ አሁን በተራቸው የማንቸስተር መነሳት ጀምሯል ወደሚል ነገር እንዲቀየር አድርገውታል። ሶስት ተከታታይ ድሎችን አስመዝግበዋል። ምናልባትም አራተኛ ድላቸውን ለማስመዝገብም ሰፊ ሰፊ ግምት ተሰጥቷቸዋል። የሴን ዳይች ቡድን እንግዲህ በብርንሙስ ሁለት ለባዶ ተሸንፏል። በሳምንቱ አምና የተመለከት ነው በተለይ ኑኖ ኢስፒሪቶ ሳንቶስ እየመሩት ያየነው ጥንካሬው በአብዛኛው የለውም። በተከታታይ ሽንፈቶችን እያስተናገደ የሚገኝ ቡድን ነው እና ማንቸስተር ዩናይትድ ምናልባትም በዚህ ጨዋታ ላይ በከፍተኛ ሁኔታ ነገሮችን የተነቃቃባቸው መንገዶች ተጠቅሞ ወደፊት መገስገሱን ይቀጥላል ተብሎ ነው የሚታሰበው። አልታይ ባይንደር ማን ነው ሳን ሌመንስ የግብ ጠባቂነቱን ቦታ ይይዛል። እሱ ከመጣ በኋላ ዩናይትድ ከሰንደርላንዱ ጨዋታ ጀምሮ ነው ሌመንስ መሰለፍ የጀመረው፣ በተሰለፈባቸው ጨዋታዎች ሁሉ ማሸነፍ ችሏል። ከዛ ውጭ እንግዲህ ዮሮ፣ ማቲያስ ዴሊት፣ ሎክሾ፣ ካዝሜሮ፣ ብሩኖ ፈርናንዴዝ፣ አማዲያሎ፣ ዲጎ ዳሎ፣ ብሪያን ቤሞ፣ ማቲያስ ኩኛ እና ቤንጃሚን ሸሽኮን ዛሬ በፎረስት የሲቲ ግራውንድ ጨዋታ ላይ ልንመለከታቸው እንችላለን ተብሎ ነው የሚታሰበው። አሁን ማንቸስተር ዩናይትድ ብዙ ሙከራዎችን የሚሞክር ብቻ ሳይሆን እድሎችን የሚፈጽም ቡድን እየሆነ እንዳለ ተመልክተነዋል በመጀመሪያው ጨዋታ በተሸነፈባቸውም ጨዋታዎች እድሎችን የሚፈጥር ግን ማይጨርስ ቡድን እየሆነ ነበረው ዋጋ ሲከፍል የነበረው። አሁን ከቅርብ ጊዜያት ወዲህ ግን ባሸነፈባቸው በሰንደርላንድ፣ በሊቨርፑል እንዲሁም ደግሞ በብራይተን ጨዋታዎች ላይ እንደተመለከትነው በፍጥነት ነገሮች መቀየር መጨረስ የሚችል ቡድን መሆኑን እያሳየ ነው። ኮምፓክት የሆነ መከላከል እያሳየ ነው። የሩበን አሞሪም ቡድን ተጫዋቾቹ በምቾት ሲስተሙን ትንሽ እየለመዱት መሆኑን የተመለከትንባቸውን ጨዋታዎች አይተናል። የተጫዋቾች መዋሃድ የተጫዋቾች በራስ መተማመን እየተቀየረ መምጣቱን መመልከት ችለናል። እና ብዙዎች ይህን ጨዋታ ዩናይትድ እንደተለመደው እንዳለፉት ሶስት ጨዋታዎች አሸንፎ የግስጋሴውን መጠን ከፍ ያደርጋል ብለው ይጠብቃሉ። ማንቸስተር ዩናይትድ ከኖቲንግሃም ፎረስት ምሽት 12 ሰዓት የሚደረግ ጨዋታ ነው። ሊቨርፑል ሌላኛው በጣም በጣም ትልቁ ጨዋታ ነው ዛሬ ምሽት አምስት ሰዓት የፕሪሚየር ሊጉ የዕለቱ የጨዋታ የመጨረሻ ጨዋታ ነው። ሊቨርፑል ካስቶን ቪላ ሊቨርፑል እንግዲህ በጣም ማጣብቅኝ ውስጥ ካሉት ቡድኖች መካከል በቀዳሚነት የሚቀመጠው ቡድን ነው። በሰባ ዓመት ውስጥ መጥፎ የሚባለውን ጉዞ እያደረገ ይገኛል። ከሰባት ጨዋታዎች በሁሉም ውድድሮች ስድስት ጨዋታዎችን ተሸንፏል። ዛሬ በአስቶን ቪላ የሚሸነፍ ከሆነ አምስት የፕሪሚየር ሊግ ጨዋታዎችን በተከታታይ በመሸነፍ ከ1953 በኋላ የመጀመሪያውን መጥፎ ሪከርድ ያስመዘግባል ማለት ነው በሞደርን የእግር ኳስ ሂስትሪ ከሌስተር ሲቲ ውጭ 2016-2017 ክላውዲዮ ራኔሪ የመሩት በሻምፒዮነት የመሩት ሌስተር ሲቲ ሻምፒዮን ሆኖ አምስት ተከታታይ ጨዋታዎችን ተሸንፎ ነበር። ከሌስተር በኋላ ዛሬ ባስቶን ቪላ ከተሸነፈ ሊቨርፑል የመጀመሪያው አምና ሻምፒዮን ሆኖ በቀጣዩ ዓመት ደግሞ አምስት ተከታታይ ጨዋታዎችን የተሸነፈ የመጀመሪያው ሻምፒዮን ቡድን ይሆናል ማለት ነው። እንግዲህ ተጋጣሚዎች የሊቨርፑልን ድክመት በደንብ በደንብ ያወቁት ይመስላሉ። የአንዱን ቡድን ጥንካሬ አንዱ ቡድን ሊቨርፑል ላይ ያሳየውን ጥንካሬ ለመድገም የሚጥሩ ነው የሚመስሉት። እንግዲህ አብዛኞቹ የሊቨርፑል ተቀናቃኞች በሎንግ ፓስ ነው ሊቨርፑልን ማለፍ የሚፈልጉት። 571 ሎንግ ቦሎችን ተጠቅመዋል። ይህም ሊቨርፑል ላይ የተጠቀሙት የሎንግ ቦል መጠን ከሌሎች ክለቦች ጋር ከተጠቀሙት በጣም በቁጥር ሰፊው ነው ማለት ነው። ሊቨርፑል መከላከሉ ያልተረጋጋ መሆኑ ታይቷል። በካረባው ካፕ ላይም እንደዚሁ በሜክሽፍት ኦልሞስት በጣም መጥፎ የሚባል የመከላከል ሂደትን አሳይቷል። ሶስት ጎሎችን አስተናግዷል። በፕሪምየር ሊጉ በዋናው ጨዋታ ላይም እንደዚሁ የተረጋጋ መከላከል ማሳየት አልቻለም። የቫንዳይክና ኮናቴ በቀኝና በግራ መስመር እንደ ኬርኬዝ እና የብራድሌ ወይም ደግሞ የፍሪምፖንግ አለዛም ደግሞ አልፎ አልፎ በሜክሽፍት የሚገባው የሳቦስ ላይም ጉዳይ ሊቨርፑል መከላከል ላይ ከፍተኛ ከፍተኛ ክፍተት እንዳለ እያሳየ እንደሆነ ተረርተናል። የአማካዩ ጉዳይ በጣም አሳሳቢ ነው። የሊቨርፑል አማካይ በከፍተኛ ሁኔታ የተበታተነ እና ራሱን ማግኘት ያልቻለ አማካይ መስመር ሆኗል። አምና ካየነው የአማካይ መስመር የተረጋጋ ሌሎቹን ቡድኖች የሚያስጨንቅ የማማካይ መስመር አሁን ብዙ መከላከሉን የማይሸፍን ማጥቃቱን የማያግዝ የአማካይ መስመር እየተመለከትን እንገኛለን። የማጥቃት መስመሩን ደጋግመን እንዳለው ነው። በዚህ ሰዓት ነው እንግዲህ አስቶን ቪላ በኡናይ ኤምሬ የሚመራውን አስቶን ቪላን ሊቨርፑል የሚገጥመው ባለፉት ስድስት የፕሪሚየር ሊግ ጨዋታዎች አልተሸነፈም። የኡናይ ኤምሬ ቡድን ይሄ ጠንካራ ያደርገዋል። አራት ተከታታይ ድሎች ነበሩት። ስፐርስን ሁለት ለአንድ ያሸንፍበት ማንቸስተር ሲቲን እንደዚሁ ባለፈው የሳምንት የፕሪምየር ሊግ ጨዋታ በቪላ ፓርክ አንድ ለባዶ የረታበትን ጨዋታ ጨምሮ አራት ተከታታይ ጨዋታዎችን ያሸነፈ ቡድን ነው። እንግዲህ ሊቨርፑልን ባክ ቱባክ ለማሸነፍ ሲቲንና ሊቨርፑልን ባክቱባክ ለማሸነፍ ሁለት ከባድ የሚባሉ ቡድኖችን ለማሸነፍ የሚችል ከሆነ ቪላ ሌላ በጣም ጠንካራ ተፎካካሪ ሆኑ መምጣቱን ማረጋገጡን የሚያረጋግጥበት ውጤት ይሆናል ማለት ነው። ቪላ ወሳኙ ወሳኙ አቅም ከረጅም ርቀት የሚያገቧቸው ጎሎች ናቸው። ለምሳሌ ማንቸስተር ሲቲ ጋር በነበረው ጨዋታ ማቲካሽ ነው ጎሏን ያስቆጠራት ከረጅም ርቀት በአስደናቂ ሁኔታ ነው ጎል ሲያስቆጠሩ የተመለከት ነው። ሌሎቹም ተጫዋቾች በተደጋጋሚ እንደዚህ አይነት ጎሎችን ሲያስቆጥሩ ተመልክተናል። የኦናይምሬ ቡድን በጣም በታክቲክ ዲሲፕሊን የሆነ ቡድን ነው። ጎል ለማስቆጠር በጣም ከባድ ነው። ኮምፓክት የሆነ መከላከል የሚጠቀም እንደሆነ ይታወቃል። በመልሶ ማጥቃት እንደዚሁ በጣም በጣም ብልህ የሆኑ ተጫዋቾች ባለቤት እንደሆነ ይታወቃል እና ሊቨርፑል በእነዚህ ሁሉ የሚጋለጥ ነው። ጎል ለማስቆጠር የማጥቃት መስመሩ የተደራጀ የማጥቃት መስመር የለውም። በተቃራኒው በአስቶን ቪላ በኩል ደግሞ የመከላከል ስልቱ ትንሽ ኮምፓክት የሆነ ነው። ከዛ ባሻገር የአስቶን ቪላ አጥቂዎች አይምሬ ጎል አይምሬነት አላቸው። በሊቨርፑል መከላከል ውስጥ ደግሞ ከዚህ በፊት እንዳነሳ ነው በጣም በርካታ ክፍተቶችን እናስተውላለን። ዛሬ በሰፊ ሁኔታ የሚጠበቅ ጨዋታ ይሆናል ማለት ነው። ሊቨርፑል በእርግጥ ከአስቶንቪላ ጋር በጣም ጥሩ ሪከርድ አለው። ካለፉት ሰባት የሜዳው ላይ ጨዋታዎች ስድስቱን ማሸነፍ ችሏል። በ15 የፕሪሚየር ሊግ ጨዋታዎቻቸው ቪላ ፓርክ ላይ 2020 ላይ 7 ለሁለት ያሸንፍበትን አስቶንቪላ ጨዋታ ብቻ ነው መጥቀስ የምንችለው ሌሎቹ በሊቨርፑል ድል የተጠናቀቁ ናቸው ወይም ባቻ ውጤት የተጠናቀቁ ናቸው እንግዲህ አሁን አሁን የሊቨርፑል የአንፊልድ ሮድ ታላቅ ምሽግነት ተፈሪነት እየተፈተነ የመጣ ይመስላል ዩናይትድ ወደዛ ሄዶ አሸንፏል በፕሪሚየር ሊጉ ከዛ ቀጥሎ ሊቨርፑል ወደ ብሬንትፎርድ ሜዳ ነበር ያቀነው በብሬንትፎርድ በጂቴክ ኮሚኒቲ ስታዲየም ሶስት ለሁለት በሆነ ውጤት ተሸንፏል በማንቸስተር ከተሸነፉ በኋላ አንፊልድ ሮድ ላይ የሚያደርጉት የመጀመሪያው ጨዋታ ይሆናል። ስለዚህ አስቶን ቪላ በሊቨርፑል ወሳኝ ነገር ቢጠብቀውም ግን በቀላሉ ግን እጅ እንደማይሰጥ መጠበቅ ይቻላል። ኮነር ብራድሊ፣ ኢብራሂማ ኮናቴ፣ ቨርጅል ቫንዳይክ፣ ሜሮርስ ከኬዝ የሚፈተነው የተከላካይ መስመር ዶሚኒክ ሳቦስ ላይ አሌክሲስ ማካሊስተር ና ፍሎሪያን ቬትስን ይጠቀማሉ ተብሎ ይታሰባል። መሀመድ ሳላህ፣ ኦዲ ሃክፖ ና ጎይ ኬቲኬ እንደዚሁ በላይናፑ ላይ የሚጠበቁ ናቸው። ሊቨርፑል በታሪክ በዚህ ሁኔታ በሰባ ዓመት ታሪክ ውስጥ አጋጥሞት በማይቀው ሁኔታ ድልን እየፈለገ ይገኛል። በፕሪሚየር ሊጉ እጣ ፈንታቸውን ለማዳን የአምና ክብራቸውን ለመከላከል ያላቸው እድል በየጊዜው ፈተና እያጋጠሙ ይገኛል። ጭላንጭል እድል ካለ ያንን ለማትረፍ የሚያደርጉት ተጋድሎ ካሁኑ መጀመር አለበት። ሁለቱ ጨዋታዎች በቻምፒየንስ ሊግ እና በፕሪሚየር ሊግ ወደ ሲቲ የሚያደርጉት ጨዋታ ሌላ ከባድ እንደሚሆን መገመት ይቻላል። ባልተለመደም ሁኔታ ለዚህ ጨዋታ ቀላል የማሸነፍ ግምት ለሊቨርፑል አልተሰጠም። እንደ ወትሮ አቋም ቢሆን ኖሮ የሊቨርፑል አቋም ከፍ ብሎ ግምት የሚያገኝበት ነገር ይፈጠር ነበር። እየተሰነጣጠቀ ያለው የአርን ስሎት የአሰልጣኝነት ዘመን እንደዚሁ ከኡናይ ኤምሬ በጣም በጣም በትልልቅ ጨዋታዎች ላይ ትልቅ ፈተና ይዘው ከሚቀርቡት የኡናይ ኤምሬ ቡድን ጋር እንግዲህ ዛሬ ምሽት አምስት ሰዓት ላይ የምንመለከተው ጨዋታ ይሆናል ማለት ነው። ሌላኛው እንግዲህ ብናነሳው ጨዋታ ስፐርስ ከቼልሲ በስፐርስ ስታዲየም፣ በቶትናም ሆት ስፐርስ ስታዲየም የሚደረግ ጨዋታ ነው። ይሄ እንግዲህ ሁለቱን ቡድኖች ላይ ጥያቄዎችን ማንሳት እንችላለን፣ ግን ቶትናም የተሻለው ቡድን ሆኖ መመልከት የምንችል ይመስለኛል። ቼልሲ በእርግጥ ወደ ስፐርስ ወደ ቶትናም ሆትስፐር ስታዲየም ሲያቀኑ ነጥብ ይዘው ከሚወጡ ቡድኖች መካከል አንዱ ነው በለንደን ደርቢ። ይሄ ባለምሳሌ ያለፉትን ስድስት የፕሪሚየር ሊግ ጨዋታዎች እንኳ ብንወስድ አምስቱን ቼልሲ ባሸናፊነት ደምድሟቸዋል። በቶማስ ፍራንክ ስር አዲሱ ስፐርስ ከዘጠኝ የፕሪሚየር ሊግ ጨዋታዎች አምስቱን ማሸነፍ እየቻለ ቡድን ነው። ያ ማለት እንግዲህ አንጌ ፖስቴኮግሉ፣ ተሰናባቹ የቶትናም አሰልጣኝ፣ 26 ጨዋታዎች አድርገው ከያዙት ሪከርድ ጋር ይመጣጠናል ማለት ነው። በዚህ ልክ መገለጽ ይችላል። ቶማስ ፍራንክ ከስፐርስ ጋር የፈጠሩትን ተጽዕኖ በዚህ ነጥብ ማስረዳት የሚቻል ይመስለኛል። እንግዲህ ከአርሰናል በአምስት ነጥብ ዝቅ ብለው ነው የሚገኙት። ከበርንሞስ ሁለተኛ ደረጃ ላይ ከሚገኘው በአንድ ነጥብ ብቻ ዝቅ ብለው ነው የሚገኙት። ስፐርሶች ጥሩ ጊዜ እያሳለፉ ይገኛሉ። ቼልሲን ካሸነፉ ከፕሪሚየር ሊጉ የደረጃ ሰንጠረዥ ከአርሰናል ቀጥሎ መቀመጥ የሚችሉበት እድል አለ። በሳምንቱ ኤቨርተንን በሂል ዲኪንሰን ስታዲየም ከሜዳቸው ውጪ ሶስት ለባዶ ማሸነፋቸው ይታወቃል ሚኪ ቫንደቨን ሁለት ጎሎችን ከኮርና በሄዲንግ ማስቆጠሩ እንደዚሁ ይታወሳል እንግዲህ አስራ ሰባት ጎሎች ሲያስቆጥሩ አምስቱ በሄዲንግ የተገኙ ናቸውና ከአርሰናል ቀጥሎ በቆሙ ኳሶች አስጊ ከሆኑ ቡድኖች መካከል አንዱ እየሆኑ እንደመጡ መረዳት ይቻላል አርሰናል ሰባት ቼልሲ ስድስት ከኮርና ጎል አስቆጥረዋል ከኮርና ጎሎችን አስቆጥረዋል። ከዛ ቀጥሎ እንግዲህ የስፐርስን ነው የምናመጣው። አምስት ጎሎችን ከ17 ጎሎቻቸው በሴት ፒስ ማግኘት ችለዋል ማለት ነው። ብዙ የሚቸገሩት ሜዳቸው ላይ ነው። አራት ነጥቦችን ብቻ ነው ያገኙት። አንድ ብቻ አሸንፏል፣ አንዳቻ ወጥተዋል፣ ሁለት ጊዜ ደግሞ ሜዳቸው ላይ ተሸንፈዋል። ከሜዳቸው ውጭ ያላቸው ሪከርድ የቶማስ ፍራንክ የተሻለ ነው ማለት ይቻላል። አምስት ጨዋታዎችን ከዘጠኝ አሸንፈዋል፣ ሁለቱን ተሸንፈዋል። ሁለቱንም የተሸነፉት ሜዳቸው ላይ ነው። ሁለታቻ ወጥተዋል፣ አንዱ ናቸው ያወጡት ሜዳቸው ላይ እንደሆነ ይታወቃል። እና በአጠቃላይ ከአንጌ ፖስቲኮግሎ ላለመውረድ ከታግለው ቡድን አንጻር ስፐርስ በብዙ ነገሩ ነጥቦቹን ረስተን የስፐርስን ጨዋታ የሚከታተሉ ሁሉ በብዙ ነገሩ የተሻሻለ ቶትናምን እየተመለከተን እንደሆነ መረዳትም እንችል ይመስለኛል በአንጻሩ ቼልሲ ዘጠነኛ የፕሪሚየር ሊግ ደረጃ ላይ ነው የሚገኘው በስታንፎርድ ብሪጅ በነበረው ጨዋታ በሳምንቱ ሁለት ለአንድ በሆነ ውጤት በሰንደርላንድ ተሸንፈዋል በተጠናቀቀ ሰዓት ልባቸውን መትሰብር የማሸንፊያ ጎል በሰንደርላንድ ተቆጥሮባቸው ነበር ካለፉት አምስት ጨዋታዎቻቸው ሶስቱን ተሸንፈዋል ይሄ ማለት እንግዲህ አምና በጣም ወደ መጨረሻ ከነበራቸው ምርጥ ሲዝን አንጻር በአስራ ስድስት ጨዋታዎች ሁለት ብቻ ነበር የተሸነፉት። አሁን ደግሞ በአምስት ጨዋታዎች በአዲሱ ሲዝን ባለፉት አምስት ጨዋታዎች ሶስቱን ተሸንፈዋል ማለት ነው። በአስር ጨዋታዎች በአስረኛው ጨዋታ ላይ የሚያጋጥማቸው ውጤት የጉዟቸውን መስመር በማቀናት ደረጃ በጣም ከፍተኛ አስተዋጽኦ ይኖረዋል በካራባው ካፕ ቼልሲ ሊያም ድሊላፕን በቀይ ካርድ አጥቷል። በጣም አስጨናቂ በሆነ ሁኔታ አራት ለሶስት በሆነ ውጤት ተጠናቋል። እንግዲህ የወጣት ቡድን ነው የእድሜውን ስንመለከተው በጣም በጣም ያንግ ከሚባሉ ቡድኖች መካከል ነው። በፕሪሚየር ሊጉ ታሪክ ስምንተኛው ወጣት ቡድን ነው የቼልሲ ስብስብ። በጣም በርካታ ተጫዋቾች ከሰላሳ ዓመት በታች እንደሆኑ ይታወቃል እና ይህንን ቡድን ወደ ላይ ለማምጣት ወደ ወጥነት ለማምጣት ጊዜ ያስፈልጋል የሚባል ሀሳብ ቢሰጥም ኤንዞ ማረስካ እንግዲህ አሁን ሁለተኛ ሲዝናቸው ሙሉ ሲዝናቸውን የሚያሳልፉበት አጋጣሚ ነው። ከዓለም ክለቦች ሻምፒዮና በኋላ በተነቃቀ መንገድ ይቀርባሉ ተብሎ ነው የሚጠበቀው። በእርግጥ ወሳኝ የሚባሉ ተጫዋቾቻቸው ኮል ፓልመርን ጨምሮ ጉዳት ላይ ናቸው። የቼልሲ ትልቁ ችግር መከላከሉና የግብ ጠባቂው ጉዳይ ነው። እንግዲህ ስፐርስን በእርግጥ ወሳኝ የሚባሉ ተጫዋቾች ጉዳት ላይ ይገኛሉ። ጄምስ ማዲሰን፣ ኮሎሲቪስኪ፣ ሶላንኬ ዶሚኒክ ሶላንኬ፣ ኡዶጊ፣ ዴቪስ፣ ቢሱማ፣ ድራጉሲን፣ በጣም በርካታ ተጫዋቾች በስፐርስ በኩል እንደዚሁ ጉዳት ላይ እንደሆኑ ይታወቃሉ። በቼልሲ በኩል ግን ልናነሳው የምንችለው በጣም ወሳኙ ተጫዋች ጉዳት ላይ ያለው ኮል ፓልመር ነው። በእርግጥ እንደ ጃው ፔድሮ ፔድሮ ኔቶ እና ሌሎችም ተጫዋቾች መጠነኛ መጠነኛ ጉዳት እያጋጠማቸው በተወሰኑ ጨዋታዎች ላይ ያልነበሩበት አጋጣሚ አለ። ለማንኛውም ለሁለቱም ቡድኖች በጣም ወሳኝ የሆነ ጨዋታ ነው። ስፐርስ በፕሪሚየር ሊግ ጨዋታዎች ላይ በቼልሲ ደጋግሞ ሜዳው ላይ ይቸግራል። በዚህ ሲዝን ሜዳው ላይ ወሳኝ የሚባሉ ጨዋታዎችን ተሸንፏል። ዛሬስ ማሸነፍ በሜዳው ላይ የሚጀምርበት ጨዋታ ይሆናል። በደንብ በደንብ ደጋፊዎቹ ጓጉተው የሚጠብቁት ጨዋታ ነው። በቼልሲ በኩልም እንግዲህ ኤንዞ ማሬስካ እንደ አምናው በተደጋጋሚ አጣብቂኝ ስላለ መግባት አምና አንድ ጊዜ ወደ ፕሪምየር ሊግ ዋናት ወደ ሻምፒዮነት ይታሰቡ ነበር እኛ ገናንን እንደዛ አጠብቁን አሉ። ከዛ በኋላ ግን በፍጹም ማንሰራራት ባቃታቸው ሁኔታ ተከታታይ ሽንፈቶች ቼልሲን ዘቅ አደረጉት። እንደገና ወደ መጨረሻ ደግሞ ወደ ቻምፒየንስ ሊግ ቦታ የመለሰ ድል፣ ኮንፈረንስ ሊግን ያሸነፈ ድል በኋላ ደግሞ የዓለም የክለቦች ሻምፒዮንነት የመጀመሪያውን ሻምፒዮንነት ያረጋገጠ ድል ወደ ማግኘት መጥተዋል። ሁሉም ግን የሚጠብቁት በፕሪሚየር ሊጉ ላይ ኮንሲስተንት ኮንሲስተንት የሆነ ውጤት እንደሆነ መገመት ይቻላል። ክቡራትና ክቡራን ተመልካቾቻችን ፕሪምየር ሊጉን ተከታተሉ። ዛሬና ነገ በጣም ወሳኝ የሚባሉ ጨዋታዎች እንደሚከናወኑ ያው ካነሳነው ነገር ማየት ይቻላል። ቦርንማውዝ ከማንቸስተር ሲቲ ነገ የሚጠበቀው በጣም በጉጉት የሚጠበቀው ሌላኛው ጨዋታ ነው። አርን ስሎት ወደ ሊቨርፑል የመውጫው በርም ያንደረድር፣ ሌላ ሽንፈት ወይስ ወደ መስመር የሚያስገባ ድል እንላለን በነገ ፕሮግራማችን። ከዛ ውጪ ስፐርስ ከቼልሲ የትኛው ቡድን የበለጠ ለንደንን ተቆጣጥሮ ይወጣል፣ ወደ ፕሪምየር ሊጉ የመሪዎች አናትስ ይጠጋል የሚለው እንመለከታለን። ብሪያን ምቤሞ አዲሱ የማንቸስተር ዩናይትድ ምልክት በዚህ ሳምንት ሲቀኑ አሎይ ከሚል ጥያቄ ጋር የማንቸስተር ዩናይትድን ጨዋታ እናያለን። አዲሱ ፔፕ ጓርዲዮላ እየተባለ የሚጠራው ኢራኦላ ወደ ሲቲ ወደ ማንቸስተር ሲቲ ሜዳ ያቀናል። ማንቸስተር ሲቲ ክበር ንሞውስ ነገ በጣም ወሳኙ ጨዋታ ይሆናል፣ እናየዋለን። ዘሴትፒክስ ኪንግስ እንዲሁም ደግሞ የፕሪምየር ሊጉ አናት ላይ የተቀመጡት ጨዋታን ከውጤት ጋር ማነጻጸር የማያስፈልጋቸው አሁን ውጤቱን ከምንም በላይ የሚያስቀድሙት መድፈኞቹ ወደ ተርፍ ሙር ያቀናሉ። ዛሬስ ምን ያሳያሉ? የሚለውን እንደዚሁ እያሰብን የፕሪምየር ሊጉን ጨዋታዎች እንከታተል። ነገ በትሪቡ እንገናኛለን። መልካም ቀን ይሁንላችሁ።